በእቴጌ መነን ከፍተኛና ሁለተኛ ደረጃ ትምህርት ቤት ውስጥ የአሁኑ ደራሲ ከፈለኝ ዘለለው የአማርኛ ቋንቋ መምህሩ ነበር። የከፈለኝን የአማርኛ ቋንቋ ትባት ከፈጠሩት ድንቅ መምህራኖች መካከል ናቸው። በአሁኑ ወቅትም በሳንፎርድ ኢንተርናሽናል ስኩል የአማርኛ ቋንቋ አስተማሪ ሆነው እያገለገሉ ይገኛሉ። ደራሲ መምህርና ፓስተር ስሜ ታደሰ በከፈለኝ ዘለለው ማዕዶት መጽሐፍ ዙሪያ ላይ አጠር ያለች ገለፃ እንዲያደርጉልን ወደ መድረክ በአክብሮት ጋብዛለሁ። ሁላችሁንም እንደምን አረፍዳችሁ፣ አመሻችሁ። ላለው መሳያ ክሊሎን እያሳለጠ ያለውን አመሰግናለሁኝ ከልብ ከፈለኝ ዘለለውን እና ባልቤቱን እንኳን ደስ አላችሁ ማለት እጀምራለሁ። በእውነት እንኳን እንኳን ደስ አላችሁ። እኔና ከፈለኝ በፌስቡክም ገጽ ላይ ጓደኛሞች እና ማዕዶትን በሚመለከት ያወጣቸውን ማስታወቂያዎች እያየሁ ያንን ማስታወቂያ ሼር አደርጋለሁ። ዛሬ ጠዋት ግን ያደረግኩት የከፈለኝ ዘለለው ሰርጉ ዛሬ ነው እኔ ያልኩት። እሱም ያለው ደስ ከዛ ሰርጉ ዛሬ ነው። እኔ ደግሞ ሚዜው ነኝ እኔ ያለሁት። አሁን ላይ የቆመው ይህ ሰው የከፈለኝ ዘለለው ሚዜ ከዚህ ሚደሳ የሙዚየውን ድምፅ

እዚህ ቦታ ላይ ስላሉ በጣም በጣም ደስ ብሎኛል። ሲት ኑሩ ታጭፉና እየጠጣን የመኪናችን ታርጋ ተነቀ። እንግዲህ መፍትያ አታጭፉ ብዬ ላባት እና ከትራፊክ ፖሊሱ ጋር ተነጋገረች። መጽሐፍ ልንመርቅ ነበር የመጣ ነው እዚህ ቦታ ላይ መኪና ማቆም ክልክል መሆኑን አላወቅንም አለችው። መጽሐፍ ልትመርቁ? አሁን መጽሐፍ ልንመርቅ የከፈለኝ ዘለለውን መጽሐፍ ልንመርቅ። እኔኮ መጽሐፍ ማንበብ እወዳለሁ እንግዲያስ መጽሐፉን ልግዛት አለች። እና እንደ ጉጓት መጽሐፍ መጻፍ ነው ከዚህ ፍቅር መጽሐፍ ለመግዛት ለመወሰንሽ ደስተኛ ነኝ ብሎ የከነከለው ታርታ ተመልሶ፣ ከፈለኝ ዘለለው አምስተኛ ተነባቢ መጽሐፍ፣ ይሄን መጽሐፍ ሰንዶ ኑ አብረን እንመርቀው እኑ አብረን እናስተዋውቀው ሊለን ነው። ከያለበት ከያለበት የሰበሰበ እኔ የመጣሁት ከመምህሩ ደቀመዝጉ የተባለለት ብይል በእኔና በርሱ ሰርቶ በማግኘቴ ይህንኑ የምስራች ለማለት በእናንተ መካከል ተገኝቻለሁ። የአስተማሪ ሞኝነቱ የቀደሙ ተማሪዎቹን ባገኘ ቁጥር ተማሪ ተዋወቁት በማለት ልኩን ማስተዋወቁ ነው የተማሪ ተራራም እድሜ ዘመኑን የሚያከብረውን አስተማሪውን ባገኘ ቁጥር አስተማሪ ነው አስተማሪ ናቸው ከማለት ወደኋላ አለማለቱ ነው። ይህ ግን አንዳንዴ ይገለበጣል። ተማሪ አስተማሪ፣ አስተማሪ ተማሪ ሆኖ ይገኛል። እናም ዛሬ የከፈለኝን ስራ አንስቼ ስናገር ይህ የዘለለው ልጅ ከፈለኝ ተማሪም አስተማሪም መሆኑን በማረጋገጥ ጥቂት ብቻ ተናግሬ እመለሳለሁ። ከመምህሩ ደቀ መዝሙሩ፣ አቀባይና ተቀባይ ተቀባብለው በተገኙ ጊዜ ይህ ፈሊጣዊ ንግግር ይነገራል። ደግሞ ተሻግሮ ደቀ መዝሙሩ አጥልቆ አይቶ በቃልና በተግባር ያየውን ወስዶ ከመተግበር በላይ ታልቆና ልቆ ሲገኝ ከመምህሩ ደቀ መዝሙሩ በማለትም ይጠራለታል። ከፈለኝ ዘለለው በሁለተኛው የላቀ መለኪያ ላይ ተገኝቷልና ይህን ለማጽናት ዛሬ በዚህ ቦታ ቆሜያለሁ። ከፈለኝ አምስት መጽሐፍት አደረሰ። እኔ አስራ አንዱን አስነብቤ አስራ ሁለተኛውን ግለታ እየሰነድ ከፍጻሜው ለመድረስ አንድ አምስት ቀርቶኛል። እድሜ ተሰጠኝ ሶስተኛውን ቅጽ የቤተ ክርስቲያን ታሪክ የሚለውን ክርስትና በኢትዮጵያ በቅርብ ዓመታት ውስጥ ለንባብ እንደማበቃ ይሰማኛል። በዚህ መካከል የከፈለኝ የሻ ማብራር አገልሃኖ አሞዛ ሐዋዝ፣ ዛሬ ደግሞ ማዕዶትን በወጉ አዘጋጅቶ ያቀረበልን ይሄ ከፈለኝ ነው። በትክክለኛው ሚዛን ላይ ሳኖረው የሁሉም መጽሐፍቱ ገለጣ ለሰው ልጆች ጥቅም በቀዳሚነት መዋል የተገባውን የትኛውንም ተሞክሮዬን እና ግኝቴን ዝምታዬን ሰብሮ ይውጣ በሚል የአሸናፊነት መንፈስ ተጽፈው ለንባብ የቀረቡ መሆናቸውን በአምስቱ ሙስጣይቼ ተረድቻለሁ። ምጠን ገለጻዎቹና ምክሮቹ ወደ ብዙዎች ያመላክታሉ፣ ወደ እኛ ይዞራሉ። ራሱን ዳስሰው ሁሉንም የሰው ልጆች ያለ ጾታ፣ ያለ ዘር፣ ያለ መደብ ልዩነት ብትሰሙኝ ትጠቀማላችሁ በማለት ደራሲያኑን ይፈታተናል ይገዳደራልም። እኔ እንዲህ እንደሱ በምጣን አልገልጥም። ጽሁፎቼ ሁሉ ዘርዛሎች ናቸው። እኔ በፊት ለፊትም አልዋጋም! እኔ በከበሬታ ስም ስሽሞነሙን ከተወሰኑ ከደራሲያኔ ጋር እተላለፋለሁ። ከፈለኝ ዘለለው ደቀ መዝሙሩ በዚህ ጉዳይ በተያ ሌላም በላጭነት አግንቻለሁ። ይህ የዛሬ ማዕዶት በአምስት በአንድ ሆኖ ተገልጧል። ብዙ ጊዜ ደራሲያን ከቀደሙት ስራዎቻቸው ትኩረት ሰጥተው የወቅ ትውልድ ከቀደሙት ስራዎች ሊማር የተገባው ቁም ነገር አልነበረም ወይ በማለት የሚጨናነቁ ጥቂት ይገኙ ይሆናል እንጂ አብዛኛው ከገበያው ከጠፋ ዓመታት ለፈጁ ለገዛ ስራዎቻቸው ስፍራ ሰጥተው መልሰው ሊጽፉባቸው አይፈልጉም። ከፈለኝ ግን በቀደሙት መካከል ገነነው ወጥተው ለሰው ልጅ ማስተማሪያ የሆኑትን መልሶ በማቅለል ከሁሉም ጥቂት ጥቂት በማዕዶት አስነብቧል። ይህ ደግሞ ተገቢም ልክ መሆኑ አግኝቼዋለሁ። ይህ አምስተኛው መጽሐፍ የከፈለኝ ማደግ በእይታ መበልጸግ እየገለጡ አምስቱ ያላቸውን ተጠቃቃሚነት እየገለጡ አንባቢን ያስደምማሉ። ከፈለኝ ይህም ከመምህሩ ደቀ መዝሙሩ ያስባለውን ሁለተኛውን ዝክር ተጠቅሞበታልና በዚህም ይበልጠኛል። እኔ ዛሬም ተማሪ ነኝና የአስራ ሁለተኛ መጽሐፌ አስራ ሁለተኛው ምዕራፍ አስራ አንድ በአንድ በሚል ምዕራፍ አዲሱን መጽሐፌ አፍሽ እየዘነባውት ነው። እናም በሀያ ዓመታት የጊዜ ክልል ከሞት ተርፌ መጽሐፍ የጀመርኩባቸውን አሁን በገበያ ላይ የሌሉትን ይዘውት የነበረውን አብይቸው ጽፌ እያጠናቀቁ ነው። ይህንንም ከከፈለኝ ማዕዶት ነው የተማርኩት። እንደውነቱ ከሆነ የዛሬዋ ማዕዶት ባለ 156 ገጾች መካከል ምንን ግዙፍ ጭብጥ አመላከተች? በዚህን በቀዳሚነት ወሰኳቸውን አራቱን ቶሎ ቶሎ ብዬ ለመጨረስ ሞክራለሁ። አንዱ ትክክለኛ ግኝት ወይ ትክክል የሆነ እሳቤም ሆነ እምነት በተግባር ተገልጠው ለሰው ልጅ ጥቅም ሊውሉ ይገባል የሚል ጽኑ እምነት አለው ደራሲው። በመጽሐፉ ገጽ 13 ግን አስተሳስሮ የሚነግረን ይህንኑ ነው። የሰው ትንሽን ከሰው ትልቅ እያስተሳሰረ ታይታ በምጠፋ በዚች ከንቱ ዓለም እንደ ዘር አምላኪ ተራ ፍጡር የለም ይላል። ስተር ዘቢደር ስትናገር የማከብረው ዓለማየሁ ሲናገር ሌሎችን ይህን የዘር አምላኪነት ኮን ነውታል። ከፋኝ በዚህ ስነ እንቋጥሮ ነው ኮን ነው። እኔም ስለሰው ሲናገር እድሜ ከጤና የምንመኝለትን ሰውንም በዚ ገጽ ላይ አሳይቶኛል። ሀሳብና ተግባር መጣመር ካልቻሉ የትም አይደረስ ሲጓዙ ቢውሉ ብሏል። ገጽ 13። ከፈለኝ በሁሉም መጽሐፍቱ የሰው ትልቁን ትርጉም ሰጥቶ፣ ሁለተኛው ነጥብ የውድቀት ሰብናችን ተጨናቂ እንድንሆን ይገፋፋናል። ይህ ካለ በኋላ ሰው ሰበበኛ ሆኖ ዘመኑን እንዴት የጦስ ዶሮ እንደሚያደርገው ችክን ብሎ ይነግረናል። ሰው ሆኖ አልጨነቅም የሚል ሰው ከዚህ የዛሬ ታዳሚዎች መካከል ይፈለግ እጁን ሰንዝሮ አካኪ ዘራፍ ይበል ቢባል ለዚህ ምላሽ የሚሰጥ ወንድና ሴት አናገኝም፣ ካለ እጁ ሊያሳየን ይችላል። ይህን ያለለትን ጭብጥ ተቀብሎ ሳለ ከጎን ግን እንዲህ ይናገራል፣ በአስጨናቂዎች መሀል ያለን ምስኪን ፍጡራን ስለሆነ ከጭንቀት መላቀቅ ጭንቅ ይሆንብናል። ይህን ለማለት ግን የጭንቀት ቅርጫት መሆን አለብን ማለት አይደለም። እየተጨነቁ መኖር እየወደቁ ለመጥፋት ቃድ ነው ይላል። በምድር በተሰጠን ጥቂት ዓመት ሳንጨነቅ እንኑር በማለት የሚያስጨንቃችሁን ሁሉ ሁሉ በእኔ ላይ ጣሉት ያለንን መዳን ያንምን አሻግሮ በማሳየት እረፍትን ይለግሰናል። ከፈለኝ ይሄ ብቻ አይደለም። በማዕዶት ያሳሰበን በተመሳሳይ በገጽ አንድ መቶ አርባ አምስት ላይ እንደ ሰው ልጅ በጥፋት የሰለጠነ አው አላዋቂ ፍጡር የለም ይላል። ሰው ልጅ የራሱን ጥፋትና ክፋት በዘመን ላይ ያላከከ ወርቃማ ጊዜውን በወቀሳ ያባክናል። እንደ ሰው ልጅ ያለ ራሱን ለመጣል በራሱ የሕይወት አውራ ጎዳና ላይ እንቅፋቶችን የሚኮለኩል የሞኝ ብልጥ የለም ይላል።

ሁለት በረከት የቀረኝ ሶስተኛው ራሳችንን ደግሞ የማደጊያ ቄያችንን በወጉ ማጤ በዛም የተካፈልናቸው ምትኬለሽ በረከቶችን ለሰብአዊ ግንባታችን ምን ያህል እንደረዱን ያለ አድሏዊነት መገንዘብ ወደፊት ለመዘርጋት አቅም ፈጣሪ ነው ይለናል። ከፈለኝ ያደገበትን አካባቢ እንዴት እንደገለጠው? በጥቂቱ ላስተዋውቃችሁ፣ ቀጨኔ ቀጨኔ ውስጥ ሰው ብቻ ሳይሆን በደምብ ስሙ ቀጨኔ ውስጥ ሰው ብቻ ሳይሆን መገልገያ እቃዎች ሁሉ ሳይቀሩ የሁሉንም ቤት ያውቁታል። የሁሉንም ቤት ያውቁታል። በቀጨኔ ተዋውሶ መኖር ባህልም ልምድም ነው። ባህልም ልምድም ነው። የማህበረሰቡ ውድጅት ጥልቅ ከመሆኑ የተነሳ በቁስ በአካልና በመንፈስ ሁሉ ሳይቀይ ሳይቀር መደጋገፍን አሰምተዋል። ያንተ የኔ፣ የኔም ያንተ ይሉት ስር ሰደድ የአብሮነት ትስስር እንጂ የከሌ ብቻ ብሎ ነገር የለም ይለናል። በቀጨኔ ማህበርተኝነት እንጂ ግለኝነት ፈጽሞ ሊታሰብ በሚችል ደረጃ እንደሌለ ይነግረናል። የብቻ ሳይሆን የጋራ ሴቶች ስለሚበዙ ቀጨኔ በህብረ ፍቅር ተውሎ የሚታደርባት እናት የሆነች ሰፈር ናት ይላል። መጽሐፉ፣ እናት ለልጆቿ የማትሰጠው የለም። እርግጥ ነው ቀጨኔ ውስጥ ስትወድቅ አብሮ የሚወድ ሰው አታገኝም፣ ነገር ግን ከወደክበት የሚያነሳ ብዙ መልካም ሰው ይኖረሃል ይህ ደግሞ ታላቁ የመሰልጠን ምልክት ነው ብሎ በገጽ መቶ ዘጠኝ ላይ ይናገራል። ይህም በማለት ሰው የተፈጠረው ላጎነት መሆኑን በማረጋገጥ በማህበር የመሆን ፋይዳ በብዙ ማስረጃ ከቀጨኔ ጋር አገጣጥሞ ሁሉ የየራሱ እንዲመዘን እንዲመዝን አደራውን ያመቻቻል። ሰው ብቻውን ይሆን ዘንድ መልካም አይደለም የሚለውን መለኮታዊ መርህ ከግምት ከቶ ልብ በል። ዓለም በክልለኝነት ተሞልታና ተወርሳ ከራስ በላይ ነፋስ ባለችበት ፀሐፊው ግን የማኅበራዊ ሕይወት ውጤታማነት ለአብሮነትና ለመንፈሳዊነት ብቸኛ መገለጫ ነው በማለት የኖረባትን ቀጨኔን በብዙ መረጃ አስደግፎ በራሳችንን ያስፈትሸናል። እኔ ደግሞ እንዲህ ያለው ማህበረሰብ ይህን ድንቅ የኑሮ ዘይቤውን በወጉ እንዲያስቀጥል መንግስትም ሆነ የአዲስ አበባ መስተዳድር የልማት እቅዱን በዚያ ሲያሰማምር እኔን እሴቶች ከግምት በማስገባት እንዲሰራው እንኳን ነዋሪው የቀጨኔዎቹ የቤት እቃዎች እንዳይጠፋፉ መላ መዘየድ ግድ ነው ብዬ መንግስቴን አሳስባለሁ። የመጨረሻው አራተኛው ነጥቤ የማዕዶት መለኪያ ከጭምጡ ጀርባ የጸሐፊውን ዳራ መዝነው ተረዳው የተባለውን እውቅ ቃል ትክክለኛነት ማጽናት ነው። ሁላችሁ እንደምታውቁት የፍቅር እስከ መቃብሩ ካሳ ዳምጤ ጉዱ ካሳ የመለወጥ የመለወጥ የማደግ የመታረም የማወቅና ለሌላው የመኖር አቅም አግኝቶ ያመነውን በአደባባይ የሰራውንም ከታማኝነት ጋር ከዳር የማድረስ አቅም ያገኘው እርሱ የሐዲስ ሊቅ ወይም የሐዲስ አስተማሪ በመሆኑ እንደነበር ብዙዎች ልብ አይሉለትም። እንደ ስነ ጽሁፍ መምህርነቴ እኔ ግን ጉዱን ጉድ ያስባለውን አግኝቼዋለሁ። በመሰረቱ የሀያ ሰባቱ የአዲስ ኪዳን መጽሐፍት ትምህርቶች ለክርስቲያኑ ማህበረሰብና ለመላው የሰው ልጅ መሰረት የሆኑ እውነታዎችን የያዙ ፈርጦች ናቸው። ከእውነታው አንዱ ለማዕዶት አሰናጭ የህይወቱን መር ጮክ ብሎ እንዲናገር ማስገደዱ ነው። ለእኛ ጥቅም ሲል ጌታችን ኢየሱስ ክርስቶስ እንዲህ በማለት አስተማረ። ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም። ከእናንተ ግን ግንብ ሊሰራ የሚወድ ለመደምደሚያው የሚያበቃ ያለው እንደሆነ አስቀድሞ ተቀምጦ ከሣራውን የማይቆጥር ማን ነው? ያለዚያ መሰረቱን ቢመሰርት ሊደመድመው ቢያቅተው ያሉት ሁሉ ሰው ሊሰራ ጀምሮ ሊደመድመው አቃተው ብለው ሊዘባበቱበት ይጀምራሉ፣ ይላል ወንጌለ ሉቃስ ምዕራፍ 14 ይህ የአዲስ ትምህርት በማዕዶት በመጽሐፉ ገጽ 135 ላይ ይገኛል። ትልቅ ሰው የሚያደርገን አጀማመራችን ሳይሆን አጨራረሳችን ነው። አንድን ነገር እንደምንጨርሰው እርግጠኞች ካልሆነ ባንጀምረው ይመረጣል። ላንጨርስ የምንጀምር ላንጀምርም የምናስብ አንሆን። ያሰብነውን ለመጀመር የጀመርነውን ለመጨረስ የወ ጥረት አይታይብን። የማያስፈልገንን ነገር በመፈለግ አንበድ። የምንፈልገው ሁሉ አያስፈልገንም። እንደ ትንሽ እያሰብን እንደ ትልቅ መኖርን አንመኝም። ትልቅ መሆን የሚቻለው ትልቅ ሀሳብን በትልቅ ተግባር መመንዘር ሲቻል ነውና እንኪያስ ጀምረን እንዳንጨርስ ከሚያደርጉ እኩዮች እንራቅ፣ አስፈላጊም ከሆነ እንለይ እንለይ። ይህን በማለት ጽኑ ምክሩን ሳይሳሳ ለሰዎች ልጆች ሁሉ ያደርሳል። እንደ ጉዱ ካሳ እንግዲህ ዓይኔን ከጣልኩባቸው ተማሪዎች መካከል ከፈለኝ ዘለለው ቀዳሚ ነው። የስኬቱ ምስጢር ባለቤቱ ለአና ማርያም አሰግደው ነች። ከእርሷም ጋር በአንቱታ የምጠራቸው ወላጅ እናቱ ቸረችኝ ማርያም ከልጅ ልጃቸው ፌደነት ጋር ሆነው ዙሪያውን መግባቸው ለውጤታማነቱ ተጠሪ ሆነውለታል። እኔ ሳላመሰግን ጎን ለጎን እኔን ሳምሰግን ጎን ለጎን መጽሐፉን ማስታወሻ ያደረገላቸው የተከበሩ አሰግደው ጎሹን ሳልዘነጋ ነው። ከፈለኝ ሆይ በእግዚአብሔር እርዳታ መምህርነትን ወድጄው ዘንድሮ በማስተማር አርባ ሁለተኛ ዓመቴን ለመድፈን ስድስት ወር ቀረ። የተወለድኩት የዛሬ አስራ አምስት ቀን የካቲት አስራ ሰባት ነበር። አንተ ደግሞ የካቲት ሳያቅ በሰላሳኛው ቀን እዚህ ቦታ አቆንከኝ። እንግዲህ እንደጀመርከው በሚያልፈው ዘመን የማያልፈው ስራ እየሰራ እንድትዘልቅ በእውነት ጸሎቴ ነው። ሌላም ዘመን ተሻጋሪ መጽሐፍ ጽፈን ለመገናኘት ያውቃል አና እሺ ደራሲ መምህርና ፓስተር ስሜ ታደሰን እጅግ በጣም አድርገን እናመሰግናለን።